ጤና ይስጥልን ይህ ቁም ነገር ሚዲያ ነው የኢራን ህዝብ ዘጠና ሚሊዮን ነው የእስራኤል ህዝብ ደግሞ አስር ሚሊዮን አይሞላም። በቆዳ ስፋትም እንዲሁ ናቸው በወታደራዊ አቅም ምናልባት ተመጣጣኝ ሊባሉ ይችላሉ ያልተመጣጠኑት በስለላ ነው ሞሳድ ልቆ ተገኝቷል ዱካ የለውም ጥላም እንዲሁ የለውም ከኢራን ሳይንቲስቶች ጋር አብሮ ይራመዳል ነገር ግን አይጨብጥም ከኢራን ጀኔራሎች ጋር አብሮ ይታደማል ግን አይተኮስም በትም ለኢራኖች መንፈስ ሆኖባቸዋል አንዳንድ የኢራን ከፍተኛ ባለስልጣናት የሌላቸው መረጃ ሞሳድ ሊኖረው ይችላል ሞሳዶች የጦርነቱ መባቻ ላይ ወይም የግጭቱ ዋዜማ አይደለም የገቡት ኢራን ውስጥ ነው የከረሙት ሰርገው ገቡ የሚለው አገላለጽም ልክ የሚሆነው በከፊል ነው ምክንያቱም ሞሳድ ዜግነት አለው እንዴ የአገሬውን ሰው መልምሎ ነው የራሱ የሚያደርገው ምናልባት የአንድ አገር ምክትል መከላከያ ሚኒስትር የሞሳድ መኮንን ሆነን ሊሆን ይችላል። ምናልባት የኢራን ከፍተኛ የደህንነት ኃላፊ የሞሳድ ተከፋይ ሊሆን ይችላል። ሚስጥሩ የሚወጣው ከዓመታት በኋላ ነው። ተቀብሮ ሊቀርም ይችላል። የሞሳድ ሰላዮች ኢራን በስቅላት ቀታ የምትጨርሳቸው አይደሉም። ረቂቆች ናቸው። በሮቦት ይታገዛሉ። ከእስራኤልም ከለላ ያገኛሉ። በቴህራን ታላቅ ሳይንቲስት በጠራራ ፀሐይ መኪና መንገድ ላይ ተገድሎ ሊገኝ ይችላል። ገድሎ የሚሸሽ የሞሳድ ሰላይ ግን አይታይም። ድምፅም ጠረንም

ይህንን ምን ይሉታል? የሐማሱ የፖለቲካ መሪ እስማኤል ሃንዬ ለእርሱ በተዘጋጀለት ዘወትር በሚያርፍበት ጥበቃው በተጠናከረበት እንግዳ ማረፊያ ውስጥ ሳለ ነበር ቴራን ውስጥ የተገደለው። ማን ገደለው? ገደለው ዛሬ ምንቆቅልሽ ነው። እሱን ጨምሮ ጉምቱ የኢራን ሳይንቲስቶች ከዚህ ቀደም በተጠና መንገድ በሞሳድ ተገድሏል። ሞሳድ ቤቱ ቴላቪቭ አይደለም፣ ቤቱ ቴርሃን ነው። የሞሳድ መናኸሪያም ከቴላቪቭ ይልቅ ቴርሃን ነው ይባላል። ኢራን የሞሳድን ዋና ቤትና መስሪያ ቤት በቴላቪቭ ከምትደበድብ ራሷን ብትደበድብ ጉያዋን ብታጽዳ ይሻል ነበር የተባለው ለዚያም ነው። ለመሆኑ ሞሳዶች በዚህ ግጭት የመጀመሪያ ቀናት ምን አሳኩ? በአጭር ቀናት አስገራሚ ስራ ሰርቷል። በሁለት ቀን ደርዘን የኒውክሌር ሳይንቲስትና ሌላ ሁለት ደርዘን ጀኔራል መግደል የትኛውም አገር የሚያሳካው ነገር አይደለም። በዓለም ጦርነቶች እንኳ ተሰምቶ አያውቅም። የሞሳድ የስለላ መኮንኖች ሁለት ቁልፍ ተልዕኮ ነበር የተሰጣቸው አንዱ የኒውክሌር ሚሳኤል ቀጠናዎችን መሰለል፣ የኢራን ከፍተኛ ወታደራዊና የኒክሌር ሳይንቲስቶችን ማምከን ሌላኛው ተልዕኮ ነው። ሁለቱም ተሳክቶላቸዋል። ቤንያሚን ኔትናሁ እንዳመኑት የኢራንን የኒክሌርና የሚሳኤል ፕሮግራሞችን አፈር ለማድረግ የወራት ዝግጅት ተደርጓል። ሰፊ ልምምድ ሲደረጉ ነበር። በተለይም በመጨረሻዎቹ ሳምንታት ዝግጅቱ ወደ ከፍተኛ ደረጃ አድጎ ነበር። የሚጠበቀው ፕሬዚዳንት ዶናልድ ትራምፕ እስኪፈቅዱት ብቻ ነበር። ትራምፕ ቃንን በ60 ቀናት ስምምነት ካልደረሳችሁ ውርድ ከራሴ ሲሉ ቆይቷል። ስልሳ አንደኛው ቀን ኔትናሁ የልባቸው ሳይደርስ አልቀርም። የቋመጡለትን ነገር ለማሳካት ከፍተኛ ጉጉት ነበራቸው። ኢራን ምናልባት ስምምነት ላይ ከደረሰች ትራምፕን ማሳመን ፈተና ይሆንባቸው ነበር። ኢራን በዚህ ጊዜም ስድስተኛውን ዙር ድርድር ለማድረግ ዝግጅት ላይ ነበረች። የኢራን አመራር በፍጹም በኦማን የሚደረገው ድርድር ሳይለይለት ኔትናሁ ይደፍሩናል አላለም። ከፍተኛ መዘናጋት ነበር። ከአያቶላህ ጀምሮ አማካሪዎቻቸውን ጨምሮ ትንሽ ድንጋጤ የገባቸው ቸው አሜሪካ ከባህሬንና ከኩዌት የዲፕሎማት ቤተሰቦችን ማስወጣት ስትጀምር ነው። አሜሪካና እስራኤል በነጋታው ኢራን ላይ ስለሚደርሰው መብረቃዊ ጥቃት ሁሉን ጨርሰው ነበር። የእስራኤል ፓይለቶችና ሰላዮች በጥንቃቄ ያደረጉት ዝግጅትና ለወራት የዘለቀው ልምምድ ፍሬ አፈራ። ኢራን ምንም ምልክት ማየት ያልቻለችውም ለዚሁ ነው። በመጨረሻው ሰዓት ታዲያ የኢራን ከፍተኛ ጀኔራሎች እስራኤል ጥቃት ልትሰነዘር ትችላለች የሚለው ነገር አሳስቧቸው ስብሰባ ተቀመጡ። የእስላማዊ አብዮታዊ ዘብ የአየር ኃይል ጄኔራሎች ናቸው። ሁልጊዜም እንደሚያደርጉት የእስራኤል ነገር አይታወቅም ብለው ከመሬት ስር በተዘጋጀ የምድር ቤት መሰብሰቢያም አዳራሻቸው ገቡ። ሞሳድ ግን ይህንን ያውቅ ነበር። ቁልፍ ስብሰባዎች እዚህ ምድር ቤት እንደሚደረጉ መረጃ ነበረው። ሁሉም ኮማንዶዎች በአንድ ጊዜ ተገደሉ። የአየርና የድሮን ስምሪት ዋና አዛዥ ይገኙበታል። አንድ የኢራን ከፍተኛ መኮንን ለቢቢሲ ሲናገሩ ሁሉም በአንዴ መገደላቸው ኢራን ፈጥኖ ምላሽ ለመስጠት አልቻለችም፣ ትዕዛዝ ማንስጥ? የእዝ ሰንሰለቱ ከላይ ተቀነጠሰ ብለዋል። እነዚህ ጀኔራሎች በአንድ የምድር ቤት ቢሮ ለስብሰባ በተቀመጡበት መገደላቸው ነው ልዩ የሚያደርገው ሌሎች ኮማንደሮች ደግሞ በቤታቸው ተገድለዋል። ከቤተሰቦቻቸው ጋር አገር ሰላም ብለው በተኙበት ተገድለዋል። የኢራን አብዮታዊ ዘብ ዋና አዛዥ፣ የኢራን የአስቸኳይ ጊዜ ወታደራዊ አዛዥ እንዲሁም የእነዚህ ማዘዣ ዋና መስሪያ ቤቶች ሁሉም በተቀናጀ ሁኔታ ከጥቅም ውጭ ተደርገዋል። ከዚህ በኋላ ዋናው ተልዕኮ የኢራንን የአየር መቃወሚያና ራዳር ማምከን ነበር። የእስራኤል ስለላ መስሪያ ቤት እነዚህ መቃወሚያዎች የት እንደሚገኙ አጥንቶ ጨርሷል። ይህ መረጃ ለእስራኤል አየር ኃይል ሲባል ተላልፎ ተሰጠ። ገና ከመነሻው እንዳልነበር አደረጉት። በዚህ የተነሳ ነበር የእስራኤል መከላከያ በኢራን ሰማይ ላይ እንዳሻው መምነሽነሽ የቻለው። የእስራኤል አየር ኃይል ይህንን ዘመቻ በሚፈጽምበት ቅጽበት የእስራኤል ሰላዮች በሌላ ተግባር ተጠምደው ቆዩ። ይህም የባላስቲክ ሚሳኤል ማስተኮሻዎችን በጥንቃቄ ከጥቅም ውጭ ማድረግ ነበር። ይህን ለማሳካት በመቶዎች የሚቆጠሩ የሞሳድ መኮንኖች፣ ግማሾቹ በኢራን ቀሪዎቹ በቴላቪቭ ቢሮ የተቀናጀ ተሳትፎ አድርጓል። በዚህ ተግባር ላይ በተለይ ለሞሳድ የሚሰሩ ኢራናውያንን ብቻ የያዘች አንዲት የስልላ ቡድን ተሳትፋለች። በማዕከላዊ ኢራን አንዲት የሞሳድ ኮማንዶ ጓድ ራሷን አሰናዳች። በዚች ጓድ ስር የሚገኙ የሞሳድ ኮማንዶች ኢራን ውስጥ በነበራቸው የሚመሩ የጦር መሳሪያዎችን ከምድር ወደ አየር የሚወነጨፉ የኢራን ሚሳይሎች በተጠመዱባቸው ማስተኮሻዎች አቅራቢያም ተክለው ነበር። ሞሳድ ከዚህ ሌላም ወደ ኢራን አስርጎ ያስገባቸውና የርቀት መቆጣጠሪያ የተበጀላቸው ድሮኖችን ጠምዶም ሲጠባበቅ ነበር። ድሮኖቹ የገቡት ከዚህ ጦርነት በኋላ ቀደም ብሎ ነው። ጊዜውን በትክክል ለመናገር ከጉዳዩ ስሱነት የተነሳ የእስራኤል የመረጃ ምንጮች ፈቃደኛ አይደሉም። እነዚህን ድሮኖች ያጠመደበት መለስተኛ የእዝ ጣቢያም ከፍቶ ነበር። አሜሪካ ሽራሽ ጀቶች ከዚህ ማዘዣ እየታገዙ በቀላሉ ኢላማቸውን መምታት ቻሉ። የኢራን አብዛኞቹ የአየር መቃወሚያዎች የተመቱት በጥቅምቱ ጥቃት ጊዜ ነው፣ በረጅም ርቀት ተምዘግዛጊ ሚሳኤሎች። የኢራን ኤስ 300 ሚሳኤል ስርዓትም ከጥቅም ውጭ የተደረገው ያኔ ነው። በቅርብ ቀናት የእስራኤል አየር ኃይል ትኩረት ያደረገው ከመሬት በሚተከል ራዳርና ማስተኮሻ ላውንቸርስ ላይ ነው። ጥቃቱ ከመጀመሩ ቀደም ብሎ እስራኤል ይህንን ስርዓት ሽባ የሚያደርጉ የ ስልላ መኮንኖች አሰናድታ ነበር። የሞሳድ መኮንኖች የተቀረውን የኢራን የሚሳኤል ስርዓት ለማፍረክረክ ቀደም ብለው አስርገው ያስገቧቸው ድሮኖችን በጥቅም ላይ አውለዋል። እስራኤል ጥቃት ስትጀምር ድሮኖቹ ስራቸውን እንዲጀምሩና ቴሔራን አቅራቢያ ኤስፋጃባድ ወታደራዊ ጦር ሰፈር ወደሚገኙበት ከምድር ወደ ምድር የሚወነጨፉ ሚሳኤሎች ወደ ተጠመዱባቸው ማስተኮሻዎች መወርወር ጀመሩ። በዚህ ጥቃትም ድሮኖቹ የኢራን ባላስቲክ ሚሳኤሎች ወደ እስራኤል ከመተኮሳቸው በፊት ሊያወድሟቸው ችለዋል። የእስራኤል መከላከያ ዝግጅት ያደረገው የከፋ ነገር ከኢራን ይገጥመኛል ብሎ ነው። ምናልባት ኢራን ከ300 እስከ 500 ባላስቲክ ሚሳኤሎችን ልትተኮስ ትችላለች በሚል ነው ስሌቱ የተሰራው። ይህንን አድርጋ ቢሆን ኢራን እስራኤል ላይ ተሰምቶ የማይታወቅ ጉዳት ታደርስ ነበር። የሆነው ግን በተቃራኒው ነው። ኢራን በፍጥነት ምላሽ ለመስጠት አቅም አጣች። በብዙ ጥረትና መደናበር ያውም ከሰዓታት በኋላ መቶ ድሮኖችን ወደ እስራኤል ተኮሰች። በቀላሉ ተመከቱ። ከመጀመሪያው ጥቃት በኋላም የእስራኤል ጦር የኢራን ባላስቲክ ሚሳኤሎችን መደብደቡን ቀጠለበት። ይህም ኢራን አገግ ማጥቃት እንዳትሰነዝር አቅሟን ለማሽመድመድ ነበር። በርካታ ማስተኮሻዎች፣ ከምድር ወደ ምድር ተምዘግዛጊ ሚሳኤሎች ማከማቻዎች፣ ተጨማሪ የወታደራዊ ቁሳቁሶች አውድመናል። በምዕራብ ኢራን ላይ አንድ የተለየ ማስተኮሻም በኮንቴነር ውስጥ ተደብቆ አግኝተን አውድመናል ብሏል። የእስራኤል መከላከያም በሰጠው መግለጫ ላይ የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ እስራኤል ዋጋዋን ታገኛለች ብለው ለበቀል ዝተዋል። በቀል ያሉትንም እርምጃ ሲወስዱ ቆይተዋል። የሁለቱ ሀገራት ጦርነት ትላንት በተደረሰው የተኩስ አቁም ስምምነት ምክንያት ለጊዜው ጋብ ያለ ቢመስልም አሁንም ውጥረቱ ግን አይሎ እንደቀጠለ ነው። ጤና ይስጥልን። ይህ ቁም ነገር ሚዲያ ነው። ትኩስ መረጃዎችን የኪነ ጥበብ ዜናዎችንና ልዩ ልዩ ማህበራዊ ጉዳዮችን በየዕለቱ ለመከታተል የቁም ነገር ሚዲያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ቪዲዮቻችንን ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ቁም ነገር ሚዲያ ኦፊሻል ብለውም በቲክቶክ ፎሎው ያድርጉን። ከልብ እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።